ጴንጤናዊው ጲላጦስ ዋዘኛና ተጠራጣሪ የነበረው ጲላጦስ በአእምሯችን ላይ ጥያቄ ፈጥሮ ያለፈ የታሪክ ሰው ነው። በአንዳንዶች አይን ቅዱስ ተደርጎ ሲታይ፣ በሌሎች ደግሞ የሰብአዊ ድክመት ፍጹም መገለጫ ነው። ጲላጦስ በኢየሱስ ክርስቶስ ላይ ካደረገው ነገር የተነሳ በሰፊው ለመታወቅ በቅቷል። የሮማው ንጉሠ ነገሥት ጢባሪዮስ በ26 ዓ ም ከክርስቶስ ልደት በኋላ ጲላጦስን የይሁዳ ገዥ አድርጎ ሾመው። የምክር ቤት መቀመጫ ካላቸው መኳንንቶች በተለየ እንዲህ አይነት ቦታ የሚሰጣቸው ባለስልጣኖች ከዝቅተኛው ገዥ መደብ ክፍል የመጡ ወንዶች ነበሩ። ጲላጦስ ከሰራዊት ጋር የተቀላቀለው የበታች አዛዥ ሆኖ ሳይሆን አይቀርም። ከዚያም በተለያዩ ቦታዎች ግዳጁን ሲወጣ ደረጃ በደረጃ ማዕረግ የተጨመረለት ሲሆን በኋላም 30 ዓመት ሳይሞላው ገዥ ሆኖ ለመሾም በቃ። ምንም እንኳ አንዳንዶች የስፔን ተወላጅ እንደሆነ ቢያምኑ መጠሪያ ስሙ የፖንቲ ጎሳ ወይም በደቡባዊ ጣሊያን የሚኖሩ ሳምናውያን መኳንንቶች አባል እንደሆነ ይጠቁማል። የጲላጦስ አይነት ስልጣን የሚሰጣቸው ሹማምት በአብዛኛው የሚላኩት ኋላ ቀር ወደ ሆኑ ክልሎች ነበር። በሮማውያን አመለካከት ደግሞ ይሁዳ በዚህ መልኩ የምትታይ አገር ነበረች። ጲላጦስ ጸጥታና ስርዓትን ማስከበር ብቻ ሳይሆን ቀጥተኛ ያልሆነ ቀረጥና የዜግነት የመሰብሰብ ሂደቱንም በበላይነት ይቆጣጠር ነበር። ከሞት ቅጣት ጋር የተያዙ ጉዳዮችን ግን የመጨረሻውን ፍትህ አስፈጻሚ አካል ወደ ሆነው ወደ አገረ ገዡ ይመሩ እንደነበር ግልጽ ነው። ጲላጦስና ሚስቱ የሚኖሩበት የወደብ ከተማ በሆነችው በቂ ሳሪያ ሲሆን አብረዋቸው አነስተኛ ቁጥር ያላቸው ጸሐፊዎች፣ ወዳጆቻቸውና መልእክተኞች ነበሩ። ጲላጦስ እያንዳንዱ ከ500 እስከ 1000 እግረኛ ወታደሮች ያሉት አምስት ብርጌድ እንዲሁም አምስት መቶ ያህል ፈረሰኛ ጦር የያዘ ነበር። ወታደሮቹ ሕግ የሚጥሱ ሰዎችን እንጨት ላይ ሰቅለው የመግደል ልማድ ነበራቸው። በሰላም ጊዜ የሞት ቅጣት የሚፈጸመው ጉዳዩ በአጭር ከታየ በኋላ ሲሆን፣ አመፅ በተቀሰቀሰ ወቅት ግን አማጽያኑ አንድ ላይ ተይዘው ወዲያው ይገደላሉ። ለምሳሌ ያህል በስፓርታከስ መሪነት የተካሄደው አመፅ ለመደምሰስ ሮማውያን 6,000 ባሮችን እንጨት ላይ ሰቅለው ገድለዋል። በይሁዳ አስጊ ሁኔታ ከተፈጠረ አገረገዥ በርካታ ክፍለ ጦሮችን ከሚያዘው በሶሪያ ከሚገኘው የንጉሰ ነገስቱን እንደራሴ እርዳታ መጠየቅ ይችላል። ይሁን እንጂ ጲላጦስ በስልጣን ላይ በቆየባቸው አመታት በሶሪያ ምንም አይነት ክፍለ ጦር ስላልነበር ማንኛውም አመፅ በአጭሩ ከመቅጨት ሌላ አማራጭ አልነበራቸውም። በየሀገሩ የተሾሙ ገዢዎች ከንጉሰ ነገስቱ ጋር በየጊዜው መረጃ ይለዋወጡ ነበር። የንጉሰ ነገስቱን ክብር የሚነካ ነገር ወይም በሮማውያን አገዛዝ ላይ ስጋት የሚፈጥር ማንኛውም ሁኔታ ለንጉሰ ነገስቱ ሪፖርት መደረግ የነበረበት ሲሆን ከዚያም ጉዳዩን በተመለከተ ትእዛዝ ይላካል። አንድ አገረ ገዥ ጉዳዩን በተመለከተ ሌሎች አቤቱታ ከማሰማታቸው በፊት በግዛቱ ውስጥ የተፈጸሙ ነገሮችን ቀድሞ ለንጉሰ ነገስቱ ለማሳወቅ ሳይቸኩል አይቀርም። በይሁዳ ችግር እያንዣበበ ስለነበር እንዲህ አይነት ጉዳዮች ጲላጦስን በጣም እንደሚያሳስቡት ግልጽ ነው። ጲላጦስ የሚያስተቸውን ነገር የአይሁድ ካህናት አለቆችና ሽማግሌዎች ኢየሱስ ንጉሥ ነኝ ይላል ሲሉ ያቀረቡትን ክስ የመረመረበት መንገድ ነው። ጲላጦስ የኢየሱስ ተልዕኮ ለእውነት መመስከር መሆኑን ሲሰማ ይህ እስረኛ በሮም መንግሥት ላይ የሚፈጥረው ስጋት እንደሌለ ተገነዘበ። ውሳኔውም እኔ በዚህ ሰው ላይ ምንም ወንጀል አላገኘውም ሲል ገልጿል። የፍርድ ሂደቱ እዚህ ላይ መቋጨት በተገባው ነበር። ሆኖም አይሁዳውያኑ አገሪቱን ለውድቀት እየዳረገ ነው ሲሉ አጥብቀው ተከራከሩ። የካህናት አለቆቹ ኢየሱስን አሳልፈው እንዲሰጡ ያደረጋቸው ቅናት ነበር። ጲላጦስም ይህን ተረድቷል። ከዚህ በተጨማሪ ኢየሱስን መልቀቅ ችግር እንደሚያስከትል አውቋል። እንዲህ አይነት ሁኔታ እንዲፈጠር ደግሞ አይፈልግም። በርባንና ሌሎች ሰዎች አመፅ በመቀስቀሳቸውና በነፍስ ግድያ የታሰሩ በመሆናቸው ተመሳሳይ ችግር እንዳይፈጠር በመጠንቀቅ አስፈላጊ ሆኖ ታይቶታል። በተጨማሪም ከዚህ ቀደም ጲላጦስ ከአይሁዳውያን ጋር መጋጨቱ በጢባሪዎች ዘንድ ያለውን ስም ያጎደፈበት ሲሆን ንጉሠ ነገሥቱ ደግሞ ብቃት በሚጎርላቸው አገር ገዦች ላይ ጥብቅ እርምጃ እንደሚወስድ ይታወቃል። በአንጻሩ ደግሞ ለአይሁዳውያን ቢሸነፍ የድክመት ምልክት ተደርጎ ሊቆጠርበት ይችላል። ስለዚህ ጲላጦስ ምን እንደሚያደርግ ግራ ተጋባ። ጲላጦስ ኢየሱስ የመጣው ከገሊላ መሆኑን ሲሰማ ጉዳዩን ለገሊላ አውራጃ ገዥ ወደሆነው ወደ ሄሮድስ አስተላለፈው። ይህም ሳይሳካ ሲቀር ጲላጦስ በማለፍ ባህል በሚደረገው አንድ እስረኛ የመፍታት ልማድ መሰረት ከቤተ መንግስቱ ውጭ የተሰበሰቡ ሰዎችን ኢየሱስ ፍታልን እንዲሉት ለማድረግ ሞከረ። ሆኖም የተሰበሰበው ህዝብ በርባን እንዲፈታ በጩኸት ገለጹ። ጲላጦስ ትክክለኛውን ነገር ማድረግ የፈለገ ይመስላል። በሌላ በኩል ደግሞ ክብሩን መጠበቅና ህዝቡን ማስደሰት ፈልጓል። በመጨረሻ ህሊናውን ከማክበርና ፍትህን ከማስፈጸም ይልቅ ለቦታው መቆም እንደሚሻል ወሰነ። ውሃ እንዲያመጡለት ጠይቆ እጁን ከታጠበ በኋላ አሁን በሚያስተላልፈው የሞት ፍርድ ተጠያቂ እንዳልሆነ ገለጸ። ሮማውያን በስቅላት የሚቀጡትን ሰው ለሞት ያበቃውን ክስ ምን እንደሆነ በሰሌዳ ጽፈው በመስቀል ላይ ከፍ አድርገው የማሳየት ልማድ ነበራቸው። በዚያ ስፍራ የሚያልፉ ሰዎች ሁሉ የክሱን ጽሕፈት እያነበቡ ስለተሰቀለው ሰው ማንነትና ወንጀል ይረዱ ነበር። ጲላጦስ ጌታችን እንዲሰቀል አሳልፎ ከሰጠና ካሰቀለው በኋላ ከመስቀሉ በላይ ይህንን የተለመደ የክስ ጽሕፈት በሰሌዳ ላይ መጻፍ ነበረበት። ሮማዊው ገዥ ከቤቱ ቁጭ ብሎ ከመስቀሉ ላይ የሚሰቀለውን የክስ ጽህፈት በዚያ ወቅት በስፋት በሚነገሩት በሶስት ቋንቋዎች በዕብራይስጥ፣ በግሪክና በሮማይስጥ ኢየሱስ ናዝራዊ የአይሁድ ንጉሥ ብሎ ጻፈ። ከዚያም በወታደሮቹ አማካኝነት ይህ ሰሌዳ ወደ ቀራኒዮ ተወስዶ ሁሉም ሰው እንዲያየው ከጌታችን ከራሱ በላይ ተሰቀለ። ጲላጦስ የጌታችንን የክሱን ጽህፈት ያረቀቀው ሲያስጨንቁት ያደሩትን የካህናት አለቆችና ፈሪሳውያን ለመበቀል ነበር። የአይሁድ ንጉሥ ነኝ በማለቱ የተሰቀለው ኢየሱስ ብሎ ሊጽፍ ሲገባው ኢየሱስ ናዝራዊ የአይሁድ ንጉሥ በማለቱ የክስ ጽሕፈት ሳይሆን የአንድን ንጉሥ ማንነት የሚያስረዳ መግለጫ አደረገው። ይህንን ጽሑፍ የሚያነቡት አይሁድ ብቻ እንዲሆኑ አላደረገም። ከሌላ አገር የመጡ ሰዎችም በግሪክና በላቲን ቋንቋዎች የተጻፈውን መግለጫ ሲያነቡ አይሁድ ነፃ የሚያወጣቸውን የገዛ ንጉሣቸውን ሰቀሉ ብለው እንዲሳለቁባቸው ፈልጓል። ከዚያም በተጨማሪ ክርስቶስን እንደ ክፉ ወንጀለኛ እንዲታይና እንዲዋረድ ፈልገው ላሰቀሉት አይሁድ ኢየሱስ ናዝራዊ የአይሁድ ንጉሥ የሚል የክብር ስም ተጽፎለት መታየቱ ለወደፊትም ቢሆን ለወሬ እንዳይመቻቸው የሚያደርግ ነበር። ጲላጦስ ያንን ጽሕፈት በመጻፉ ለአይሁድ ተገቢው ምላሽ ሰጥቶ ለክርስቶስ ወገነ። እነሱ ክርስቶስን እንደማይጠቅም ሰው አሳልፈው ሰጡት፣ ከወንበዴዎች ጋር ፍርዱን እንዲቀበል ለማድረግ ታገሉ። ጲላጦስ የጻፈው ይህ ጽሑፍ ግን ለወደፊትም ቢሆን ክርስቶስን እንደማይጠቅምና ክፉ ሰው አድርጎ የሚወቅሰው ሰው ኃይል እንዲያጣ ነበር። የክሱን ጽሑፍ ያስቀመጠው ለድል አድራጊ ንጉሥ እንደሚጻፍ መግለጫ ነበር። በገዛ ንጉሳቸው ላይ እንደተነሱ አድርጎ በማሳየት የሁሉንም አፋቸውን አዘጋው ይላል ቅዱስ ዮሐንስ አፈወርቅ። ኢየሱስ የተሰቀለበት ስፍራ ለከተማዋ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት። ይህንን ጲላጦስ በክስ ጽሕፈት ፈንታ ለጌታችን በሶስት ቋንቋ የሰጠውን የክብር ስም ከመስቀሉ ስር አንጋጥጠው ያነበቡ የካህናት አለቆችና ፈሪሳውያን በንዴት እየተብከነከኑ ከቀራንዮ ወደ ጲላጦስ ግቢ በብስጭት ተመለሱ። የሰራውን ስራ የሚያውቀው ጲላጦስም የሚጠብቀው ነገር ነበርና ሊቀ ካህናቱን አነጋገራቸው። እነሱም እርሱ የአይሁድ ንጉስ ነኝ እንዳለ እንጂ የአይሁድ ንጉስ ብለህ አትጻፍ አሉት። ጲላጦስ ግን ያቃጠሉትን ሊቀ ካህናት አንጀት የሚያሳርርና የተዘጋጀበት የሚመስል አጭር መልስ ሰጣቸው። የጻፍኩትን ጽፌያለሁ አለ። ለመሆኑ የጲላጦስ መጨረሻ ምን ሆነ? በጲላጦስ የስልጣን ዘመን ስለሆነው ነገር የሚናገረው የመጨረሻው ዘገባ ሌላ ግጭት መከሰቱን ያዋሳል። እንደ ጆሲፈስ ጽሁፍ ከሆነ ከፍተኛ ቁጥር ያላቸው የታጠቁ ሳምራውያን ሙሴ በገሪዛን ተራራ ላይ ቀብሮታል እየተባለ የሚወራው ሀብት ቆፍረው ለማውጣት በዚያ መሰባሰባቸውን ተናግሯል። ጲላጦስ በጉዳዩ ጣልቃ የገባ ሲሆን ወታደሮቹም ከህዝቡ መካከል በርካታ ሰዎችን ገድለዋል። ሳምራውያኑ ለጲላጦስ የበላይ ለነበረው ለሶሪያው ገዥ ለሉኪየስ ቤቴሌስ አቤቱታ አቀረቡ። ቤቴሌስ ጲላጦስ ያለ ቦታው ገብቷል የሚል አቋም ይኑሮ አይንረው የተጠቀሰ ነገር የለም። ያም ሆነ ይህ አድራጎቱን በተመለከተ ወደ ሮም ሂዶ ለንጉሠ ነገሥቱ መልስ እንዲሰጥ ለጲላጦስ ትእዛዝ ተሰጥቶታል። ይሁንና ጲላጦስ እዚያ ከመድረሱ በፊት ጢባሪዎስ ሞተ። ከዚህ በኋላ ስለ ጲላጦስ የሚያዋሳ የታሪክ መረጃ አይገኝም። ሆኖም ስለ እርሱ የሚናገሩ በርካታ አፈ ታሪኮች እንዳሉ ይነገራል። ይሁንና ብዙዎች የእርሱን መጨረሻ ለመግለጽ ጥረት አድርገዋል። ጲላጦስ ክርስትናን እንደተቀበለ ይወራል። በኢትዮጵያ ያሉ ክርስቲያኖች ቅዱስ የሚል ማዕረግ ሰጥተውታል። በሦስተኛው መቶ ዘመን መገባደጃና በአራተኛው መቶ ዘመን መጀመሪያ ላይ ታሪክ ጻፍ የነበረው ዮሲቤስ ጲላጦስ እንደ ይሁዳ ራሱን ገድሏል ብለው ከተናገሩት በርካታ ሰዎች መካከል የመጀመሪያው ነበር። ይሁን እንጂ የጲላጦስ መጨረሻ ምን እንደሆነ በትክክል የሚያውቅ ሰው የለም።